ሰላም ሰላም፣ ጤና ይስጥልን ውዴጋት ሚዲያ ቤተሰቦች፣ እንደ ያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ህዳር 22 2018 በኢትዮጵያ ዘመን አቆጣጠር፣ ዲሰምበር 1 2025። እንግዲህ በ2026 ሊገባ አንድ ወር ይቀረዋል ማለት ነው፣ አዲሱ የፈረንጆች ዓመት። የለተሰኞ የጋት ውሎ አጫጭር መረጃዎች ከዚህ እንደሚከተሉ ወደ እናንተ አድረሳለሁኝ። የተወሰነ ድምፄን አፍኖኛል፣ ለዛ በጣም አስቀድሜ ይቅርታ። ላይክ አድጉ፣ ሸር አድጉ፣ ሀሳብ አስተያየታችሁን አካፍሉ ኮሜንት ቦክስ ውስጥ። የጋት ሚዲያ ሜምበር ሁኑ፣ ጋት ሚዲያን ደግፉ። የጋት ሚዲያ ተደራሽነት እንዲያድግ እናንተ ሰብስክራይብ ከማድረጋችሁ ባለፈ ሌሎች ሰብስክራይብ እንዲያደርጉ የሚዲያው አምባሳደሮች ሁኑ። ደጋግሜ ለእናንተ እንደምላችሁ አምባሳደር ስለወከለው ተቋም ስለወከለው ሀገር መልካም መልካሙን ያዋል ስተቱን ችግሩን ደግሞ በውስጥ በጋራ እንደ ቤተሰብ አስተያየት መስጫ ላይ እንወያያለን ማለት ነው። የታወቁ የድምፅ የመብራት እነዚህ እነዚህ ከዛ በመለስ ያለው እሱን ለማስተካከል ምድር የሰራን ያለ ነው የምታውቁት ነው። ዘን ሶስት አጫጭር መረጃዎችን ወደ እናንተ አድርሳለሁ። አንደኛው በዚህ በጽንፈኛው ፋኖ ውስጥ ከፍተኛ የሆነ መፈረካከስ አለ። ምንድን ነው? የህዝብና የመንግስትንም የሰላም ጥሪ ተቀብለው ህዝባችንን ከዚህ በላይ አናጎሳቁል በማለት እጃቸውን የሰጧሉ፣ ወደ ሰላማዊ ኑሮ የተመለሷሉ፣ በሂደት ላይ ያሉ ያው እንግዲህ ያው ድርድሩን ላለማቋረጥ እነኛም ሰዎች ደግሞ ወንድሞቻችን ናቸው። ወደ ሰላም የሚመጡ ከሆነ ፐርሰናሊ እኔ እንደ ጌትነት ፐርሰናሊ ከማንኛውም የፋኖ አመራር ጋርም ራሱ እንደ ግለሰቦች ጋር ምንም አይ ዶንት ሀቭ ኤኒ ፕሮብለም። ምንም አይበጅም፣ የትግል መስመሩ አይጠቅምም። ትናንት የሰላም መንገድን የመረጠው ወንድማችን መቶ አለቃ ማስረሻ ሰጤ እንዳለው እንግዲህ ከሱ በላይ የታሰረ ከሱ በላይ ተንገላታ ያለ እና እንግዲህ ምንድነው ችግሩን እፈታለሁኝ ብሎ ወለጋ ተፈናቀሉ፣ መተከል ላይ እንዲህ ችግር ደረሰብ የሚል ትግል ጀምሮ መከራውን፣ እንግልቱን፣ ሞትን፣ መደፈርን፣ ስርዓት አልበኝነትን በያንዳንዱ የአማራ ህዝብ ቀየ በያንዳንዱ የአማራ ህዝብ ቤት ውስጥ ነው እንዲገባ የተደረገው ይህ አያዋጣም ትግሉ የጠራ ፋኖ ተካርታ ያለውም በጠመንጃ ትግል ታግለን እንፈታለን የሚለው ከጀርባው ያዘላቸው የአማራ ደመኛ ጠላቶች አሉ የኢትዮጵያ ህዝብ ደመኛ ጠላቶች ከኋላ በዚህ በጽንፈኛው ፋኖ ታዝለዋል። እሱም ራሱ መስሎት የአማራ ህዝብ ቤዛ ነኝ፣ እኔ ሞቼ፣ እኔ ወድቄ፣ በምስራቅ አፍሪካ ጌም ቸንጀሮች ነን፣ ፓወር ባላንስ የምንሰራለን የሚል ድስኩር ይኖረው እንጂ የራሱን ህዝብ ከማጎሳቆል በዘለለ አራት ኪሎ ሊገባ ቀርቶ አራት ኪሎ ሜትር አይጓዝም። ቦልድ ላይ የተናገርኩት ከግለሰቦች ጋር ወይ የተሰባሰቡት ከቡድኑ ጋር ችግር ስላለብኝ አይ ዶን ሀብ ኤሪ ፕሮብሌም። ግን አንዳንዴ ብዙዎቻችን ለመመጻደቅ አይደለም ፕሊስ። ብዙዎቹ ችግር ሲደርስ ካላየ በቀር በአረቆ አስተዋይነት በአረቆ አሳቢነት ችግርን የመተንተን የመገምገም አቅማችን ውስንነት አለበት። እሱ ብቻም አይደለም። እንዲህ ብናገር እንዲሆናለሁኝ ለዛውም እኮ ችግሩ ላይ ያስቀረው ነው። እንግዲህ ሶስተኛ ዓመት ይዟል። በቃ ትግል ተብሎ በተለያየ ምክንያት ትምህርታቸውን ያቋረጡ የከሰሩ ድብቅ የሃይማኖት ዓላማ ያላቸው ትግሉን እንደ መንጠላጠያ መሰላል ወስደው ሀብት ንብረት ማፍራት የሚፈልጉ የአውራጃ ፍላጎት ያላቸው በመንግስት መዋቅር ውስጥ የተሰገሰጉ ነገር ግን የበለጠ ስልጣን የሚሹ ወይንም ሰላም ከሰፈነ ህግና አሰራር ከጸና ተጠያቂነት ይመጣብናል የሚሉ አንዳንዶች ደግሞ በቀላል በቀቢጸ ተስፋ እንዲህ ተችሏል እና እንዲህ አርገን የመንግስት መዋቅርን መቀልበስ መቆጣጠር እንችላለን የሚሉ ጥገኞች፣ የፓራሹት ባለሀብቶች ትክሉንም እንደ ስራ እድል ፈጠራ የወሰዱ ተለላኪዎች በዛ ውስጥ የሃይማኖት አለ፣ አካባቢዊ አጀንዳ የተሸክመዋሉ። አንዳንዱ ደግሞ ጀብደኝነት ውስጥ የገባ ፎክስት የሆነ በቃ በዛ ውስጥ ገብተው እናቶቻቸው የሚታከሙበትን እህቶቻቸው የሚታከሙበትን ሚስቶቻቸው የሚታከሙበትን አምቡላንስ፣ ጤና ጣቢያ ያወደሙ ትምህርት ቤትን ወደ ቄራ ቀይረው፣ የእናቱን የአባቱን የዘመዶችን ሚሊሻ እየተባለ ኤቢሲ ሚሊሻ ምን እንደሆነ ይታወቃል። የእናቱን የአባቱን በተዋረድ የመጣ የጦር መሳሪያን በእጅ ላይ እንዲቆይ ከፈለግ አካባቢ ጥበቃ ላይ ተሰማራ። ኦኬ፣ እሱ ከሆነ እንሰራለን። የአካባቢ ሚሊሻ የአካባቢ ደንብ ህግ እናስከብራለን። ነገር ግን የራሱን የወገኑን በሬ ወስዶ ሚሊሻ ነው የሚል ህዝቦች የምናየው፣ አንድ በሬ መታረዱ ነው። አንድ በሬው በሬ አይደለም፣ ለአርሶአደሩ ትራክተር ማለት ነው። ጥጃት ወልዶ እሱ አድጎ ወይፈን ሁኖ፣ እንደገና እሱ ተገርቶ ወደ እርሻ ለማምጣት ይቴክስ ታይም በትንሹ አራት አምስት ዓመት ይፈጃል። ጥማድ በሬ ያለው ሁለት በሬ ያለው ማለት አንድ ገበሬ ጥሩ የተሻለ ቤቱ ይኖራል ማለት ነው ግን ሚሊሻ ነው ከሌ ተብሎ አንዱን በሬ ለሚስቱ ትተንላታል ይባልና አንዱ በሬ ይታረዳል እሱም ደግሞ አንዱ መድፈር ከራሳቸው አንደበት የሰማችሁት ነው ይሄ ነው ወይ ለአማራ ህዝብ ሄዶ ሄዶ ሄዶ ገና የሚወጡ ገና በትግል ሽፋን የተሸፈኑ ያልተነገሩ ስቃዮች አሉ ተንጠልጥሎ አሞራ እንዲበላ ተደረጋል። በቡድን የተደፈሩ፣ የተቆራረጡ፣ እጃቸው እንዲጠፋ የተደረጋል፣ እጃቸው እንዲቆረጥ፣ አይናቸው እንዲጠፋ የተደረጋል፣ በገለባ እንዲቃጠሉ የተደረጉ። ይሄ አኗኗር አሉ ወይ? ከዛ ደግሞ ትምህርት ቅንጦት ነው። ከነፃነት መልሰው ሶስት አመት ነው። እንዲው ይሁም በቃ ግድ የለም 30 ዓመት ቢቀጥል አንድ ትውልድ ከትምህርት ነጻ ሊሆን ነው ወይ? ለምሳሌ ህወሓት 17 ዓመት ቆይቷል እየታገልኩ ነው ነው ታት 17 17 ዓመት አንድ ትውልድ ሻቢያ 30 ዓመት ታግያለሁ ይላል። 30 ዓመት ትምህርት ሊቆም ነው ማደንቆር። ህወሓት በማኒፌስቶ ሲጽፍ የአማራ ህዝብን ማህበራዊ እረፍት መንሳት ነው የሚለው። ቅጥር ነፍሰ ገዳይነት፣ ከዚህ አካሄድ በመውጣት የለም ለህዝባችን ሰላም ነው የሚሻለው፣ ለሰላሙ እንሰራለን በሚል የሰላም አማራጭን የተቀበሉ መስፍን አባተ፣ መስፍን ከፈለኝን ጨምሮ መቶ አለቃ ማስረሻ ሰጤ እንዲሁም ሌሎች አስራ ስድስት ወደ መንግስት ገብተዋል። ሌሎች በሂደት ላይ ያሉ ከፍተኛ አመራሮች በጎንደርም በጎጃምም በሸዋም በወሎም አሉ። ይሄ እነዚህ ወንድሞች በሰላም ለመታገል መወሰን ማለት አሁንም የአማራ ህዝብ መሰረታዊ ቅቡልነት ያላቸው ወይንም እነዚህ ቤዚክ ሌስቲሜሲ፣ ፈንዳሜንታል ሌስቲሜሲ ያላቸው ጥያቄዎች ያሉት ማታል አለ። ጥያቄ ከምንም በላይ አንድ ህዝብ በድህነት በኖርኮ ጥያቄ ነው ረዥም መንገድ ሂዶ ውሃ ንጹህ ውሃ መጠጥ መፈለግ፣ የከረቡ የቆዩ አስተዳድራዊ በደሎች አሉ። የመዋቅር ጉዳይ ያለ፣ የማንነት ጥያቄም አለኮ በዛ። የወሰን ጉዳዮች አሉኮ የሚነሱ። ተዘዋውሮ መስራት የሚባል የሚቀርቡ አሉ። ከግለሰብ መብት ጋር ፍትሄ ማግኘት የስራ እድል ፈጠራ አርሶአደሩ ልጆቹ ተምረው ስራ አጥተዋል። እነሱን ስራ ይጠይቃል። የመንግስት ስራ ብቻም አይደለም፣ ተመቻችቶ በጥቃቅና አነስተኛ ሊሆን ይችላል። የተለያዩ ኢኔብሊንግ ኢንቫይሮንመንት ይፈጠር የሚል ጥያቄ አለ። የቡድን ጉዳዮች አሉ፣ ለምሳሌ የሚታዩ ከሃይማኖት፣ ለምሳሌ ሃይማኖት መብትን ጨምሮ፣ በትርክት ፈጠራ በሀገራዊ ትርክት ፈጠራ እንደ ጨቋኝ መታየታል። እነዚህ ጥያቄዎች አሁን እኮ ጠፍተው ለባለፉት ሶስት አራት አመታት እነዚያ ጥያቄዎች ጠፍተው የፖለቲካ መታገያ መሆናቸው ቀርቶ በሰላም ወጥን በገባን ሆነ። ጥያቄ አለው የተባለው ሁሉ ከቀን ከጉልበት ሰራተኛ ጀምሮ ከሰል ከሚሸጥ ሰው ጀምሮ ውጭ ላይ ቤተ ዘመድ አለው የሚባለው ሁሉ እየታገተ ገንዘብ ይጣላል። ያዋጁን በጆሮ ነው የምታውቁት ነው ሰው እንዳልኳችሁ ከፍተኛ አመራሮች በሰላማዊ መንገድ ለመታገል ተደራድረው ጨርሰው በቅርቡ የሚገቡበት ሁኔታ አለ። የሚበጀው ይሄ ነው፣ የሚጠቅመው ይሄ ነው። ወንድም ወንድሙን እየገደለ ለአርሶ አደር ለራሴ ቤተሰብ ለራሱ ቤተሰብ የሚደርስ ምርጥ ዘር እየታጀበ እየሄደ እንግዲህ መቼስ የፈለገው ቢባል ይሄ የለውጥ መንግስት የብልጽግና መንግስት ለባለፉት ሰባት ዓመታት ጠላትን ወዳጅም የሚመሰክረው ፕሮጀክትን በአጭር ጊዜ ጀምሮ በማጠናቀቅ ማንም የሚመሰክረው ነው። እንዲያውም አንዳንዶቹ ፕሮጀክት ገቨርመንት ይሉታል። የተጀመሩ መንገዶች ይህን የተጠናቀው ወደ ስራ መግባት ነበረባቸው፣ ቆመዋል። ይሄ ውጭ ላይ ሆኖ የጥይት መግዣ የሚልከው ምን ሚለው ተደራጅቶ በጋራ ሆኖ የትምህርት ቤት ማሰሪያ ማስፋፊያ፣ ላይበራሪ ወይ ላብራቶሪ፣ ጤና ጣቢያ በእውቀቴ በገንዘቤ ያለውን ችግር መጥቻ አይችል ልርዳ አይደለም የሚለው። የአማራ ሕዝብ የህልውና ችግር አለበት ይላል። የህልውና ችግር አለበት ካለ ታዲያ ለምን ወደ ኬንያ ትሮጣለህ? ለምን ወደ ካምፓላ ለምን ኢንቴቤ ትመሽጋለህ? ለምን ለንደን ትሮጣለህ? ለምን በተለያየ መንገድ በመቻ ጋብቻ፣ በተለያየ መንገድ ያልክ ለምን አሜሪካ ትሮጣለህ ብለህ ብጠይቀው የለም የሉና ጥያቄ አለ ብለህ ካመንክ ወርደ መታገል የሚፈለገው ግን ድሃና የድሃ ልጆች እንዲያልቁ እንዲማገዱ ሌላው አድርባይ ግን ጦርነትን እንደ ሚንስ ኦፍ ሰርቫይቭ አልቆጠው። የህልውና ችግር አለ የሚሉት እኮ እዚህ የሄዱት ናቸው። ሰላም ከወረደ ግጭት ከሌለ ጦርነት ከቆመ፣ ልክ ኡጋንዳ ላይ ኢትዮጵያ ሶማሌና ኤርትራ ውስጥ ጦርነት ስለሌለ አሳይለም አልቀበልም አለ። አሳይለም አመልክተን እንወጣለን ላለው፣ ጥገኝነት እንጠይቃለን ላለው ይሄ የህልውና ጉዳይ ነው። ዩትዩብ ላይ ሰርቶ ለመድሃኒት መግዣ ምንድነው ለባንዴጅ ለፋሻ ለጥይት መግዣ ምናምን ብሎ ትንሽ ሰብስቦ እዚህ የሚልከው አንድ ፐርሰንት ሊሆን ይችላል አስር ፐርሰንት ሊሆን ይችላል ዘጠናውን ይዞ መኪና የሚገዛው ሞርጌጅ የሚከፍለው የሉና ችግር ገጥሞታል ከዚያ ውጭ ችግር የለም ወይ አለ ችግር ብጽግን አዴፓ ወደ ራሱን አክስሞ ወደ ብልጽግና ከመዋሃዱ በፊት ችግሮች የአማራ ሕዝብ ጥያቄዎች ጥያቄዎችን አንዱ ሁለት ሶስት ብሎ አስቀምጧል። ብልጽግና እነሱን እንዶርስ አድርጓል። በአስተዳደር የሚፈቱ ፍትህ፣ ከማቅረብ አገልግሎት ከመስጠት የመልካም አስተዳደር ችግሮች፣ የልማት ጥያቄዎች አስተዳደር የሆኑ ጉዳዮች አሉ። መዋቅራዊ ህገ መንግስቱን ጨምሮ አደረጃጀቶች ላይ አሉ። አንዳንዱ መዋቅሩ ህገ መንግስቱ ሲቀየር አብሮ ሊፈታም ይችላል። እሱን መታገል በሴንተር ፖለቲክስ ውስጥ በኢትዮጵያ ቀጣይነት ውስጥ በህዝብ ጣፈንታ ውስጥ በኢትዮጵያ ብሔራዊ ጥቅም ውስጥ አካታች የሆነ ከትናንቱ የተፈታ ከትናንቱ ነጠላ ትርክት የተፋታ ህዝቦችን የሚያካትት ሌላውንም ኢኮል ኢንካፐሬት የሚያደርግ ፐብሊክ ሂስትሪ ፐብሊክ ናሬሽን ግራንድ ናሬሽን ለመፍጠር በሚደረግ ጥረት ከመሳተፍ ይልቅ የአማራ ህዝብን በተጠቂነት ስሜት ውስጥ የመክተት ወደ ፐርፌሪ ወደ ዳር ሀገር ወደ ሩቅ ተመልካችነት የመክተት እንበቀለዋለን ሂሳብ እናወራረዳለን ለተባለው ሂሳብ እንዲወራረድለት እንዲወራረድበት የማድረግ ወራዳ ስራ ነው። ከዛ ተላቀው ወንድሞቻችን መምጣታቸው ታስታውሳላችሁ። ከህዋት ጋር የሚሰሩ ፋኖችን እንታገላለን የኢትዮጵያ የቀይ ባህር ጥያቄን እንቀበላለን። ይህን በማለቱ እንግዲህ መቶ አለቃ ማስረሻ ሰጤ ዘን መከታው ማሞ የሚባል እንደ ብቻ ያሳዝናል እኮ የአማራ ኮ በቃ እነማን ናቸው? መሳፍንት ምሪ ወዳጁ ምናምን ነው በቃ ይህንን የምስራቅ አፍሪካን አጠቃላይ ደግሞ የኢትዮጵያ ፖለቲካል ኢኮኖሚን ተረርተው ምን ብለው በቃ መፍትሄ ያመነጭልኛል ብሎ ተምሬያለሁ ምናምን የሚለው የሚያዘጠዝጠው እነዚህን ሰዎች እና እሱ ምን አለ፣ ኖ ኖ ኖ ኖ እነ ማስረሻ ሰጤ የሰጡት መግለጫ አይመለከተንም አለ። ለማን እንዳለ የምታውቁት ነው። ስሙን ለመጥራት ያን ያህል ዲዘርብ ስለማያደርግ ነው ሰው። የጽንፈኛው ፋኖ መፈረካከስ፣ የአማራ ልጆች የሆኑ እንግዲህ በስህተትም በጥገኛ ፖለቲከኞችም ተነርተው ነገዱም ነርተዋቸው ለመለላክም ወስነው የሃይማኖታዊ ቅርጽም አንግበው አካባቢያዊ አደረጃጀት ላይ ተመርኩዘው በጀብደኝነት የገቡትም እንደ ስራ እድል ፈጠራ አስቀድሜ ያልኩትን እነዚህ ያደረጉት ኖ አንድም ሰው መዳኑ ለሌላውም ሰው የመዳን ምልክት መሆኑ ይሄ የሚበረታታ ነው። የገቡትን ወንድሞቻችን አፕርሸት ማድረግ ያስፈልጋል። እህቶቻችን ነው የተሻለ ደግሞ ጥበቃ የሚያገኝበትን ሌሎችም የሚደረጉበትን ነገር ላይ አብሮ መስራት ወሳኝ ነው። ሌላው እንግዲህ ህወሓት በጦርነት በጉልበት ሰብረን ወልቃይ ጠገዴ፣ ሰቲት ሁመራን ወይም ምዕራብ ትግራይ እንቆጣጠራለን የሚል ቅስቀሳቸውን አሁንም እንደቀጠሉ ነው። የጦርነት ዝግጅት እያደረጉ ነው። በሌላ መልኩ ታጣቂው ወይም ራሱን ቲዴፍ ብሎ የሚጠራው ኃይል ቃል የተገባልን የደሞዝ ጭማሪ አልደረሰንም፣ የህክምና ጥቅማ ጥቅምን ጨምሮ በምንኖርበት ካምፕ የቁርስ የምሳ የራትን ጨምሮ ሌሎችም የምኝታ አገልግሎትን ጨምሮ ጥቅማ ጥቅሞች አልተሻሻሉልንም በሚል የአገልግሎት ጉድለት እነዚህ የሚል ቅሬታዎች ውስጥ ለውስጥ እየተብላሉ ነው። አመፅ ድጋሜ እንዳይፈነዳ ህወሓት እየተረራጠ ነው ያለው። የህዝቡ አገልግሎት ጉድለት አለ፣ የኑሮ ውድነት እያጋጠመን ነው በሚል መሰረታዊ ሸቀጦች እየቀረቡ አይደለም። ነዳጅ ዘይት፣ የፌዴራል መንግስቱ በከፍተኛ ድጎማ የሚያስገባው ወደ ኤርትራ እየተሻገረ ያለበት ሁኔታ ነው ያለው። ዛላንበሳ አካባቢ ብትሄዱ ናቅፋ ግብይት ላይ ይውላል። የሻዕቢያ ጀኔራሎች እና የህወሓት በጋራ ሆኖ አዲስ አካባቢ ወርቅ ቆፍራሉ። በዚህም ሻዕቢያ የጦር መሳሪያ በተለይ የቡድንና ከባድ መሳሪያ ታንክ፣ መድፍ አስታጥቃለሁ የሚል መጀመሪያ ቃል ገብቶ ነበር። ነገር ግን እሱንም እያከበረ አይደለም። ይልቁንም ከባድ መሳሪያዎች ካሏችሁ እንጠግናለን በሚል የተቀበሩት ሄደው ያልተመለሱ ያሉበት የወደቀ በሶቪየት ህብረት ዘመን አገልግሎት ላይ እየዋሉ ኋላቀር መሳሪያዎች እየሰጠ ያለበት ሁኔታ ነው ያለው። ወደ ጦርነት እንገባለን የሚል ግን ስቲል ዘመቻዎች እየተካሄዱ ነው። ከትናንት በስቲያ አክሱም ላይ የህወሓት ከፍተኛ አመራሮች ስብሰባ አድርገው ነበረ። የዛን ውጤትም እየተጠባበቅን ነው። እንደደረሰኝ ወደ እናንተ ማካፈላችን ይሆናል። ዘን ታስታውሱ ከነበረ እጅ ስጡ፣ ምንም የምታደሩት ከተማ የለም እያለ ነበረ፣ ዶክተር ደብረ ጽዮን ደሴ ከተማን ህወሓት ሲገባ ዘን ያኔ አንድ ዶክመንት በከፍተኛ አመራሩ በኩል ውይይት ተደርጎበት ነበር የትግራይ ሪፐብሊክን መመስረት የሚል ለአምስት ለስድስት ዓመት እኛ ዋና ትኩረታችንን ትግራይን መገንባት አድርገን፣ በጦርነት የወደመውን መገንባት አድርገን ነገር ግን በፌዴራል ላይ የሚኖረን ኢንጌጅመንት ቀንሰን፣ የጸጥታ የዋና ዋና የኢኮኖሚ ምንጮችን ተቆጣጥረን በፖለቲካል ኢንጌጅመንቱ ግን የአማካሪነት ሚና ይዘን በአምስት በስድስት ዓመት ውስጥ የራሳችንን ፌዴራል መንግስቱ ላይ ሰው አስቀምጠን ዘን ልክ ኤርትራ በተገነጠለበት አግባብ የትግራይ ሪፐብሊክ እንመሰረታለን የሚል በስፋት ያቀረቡት ወደ ስምንት ገጽ በከፍተኛ አመራሩ በኩል ሰፊው ውይይት የተደረገበት ስምንት ገጽ ዶክመንት ነበር። እሱን እንደገና የሚከልስና አዋጭነቱን የሚገመግም ኮሚቴ እንደተቋቋመ አስተማማኝ መረጃዎችን አግኝቻለሁ። ከዛ ባለፈ ጄኖሳይድ ተፈጸመብን የሚል ሰፊ የተቀናጀ በሀገር ውስጥና በውጭ በኩል ዘመቻ እንዲከፈት የኢትዮጵያ መከላከያ ሰራዊትን ዩኒፎርም ወይንም መለዮ፣ ደም የደንብ ልብስ የሚመስል ከጫማው ጀምሮ ሬንጀሮች መለዮ በገፍ አድዋ አካባቢ በተወሰነ የአድዋ ጨርቃ ጨርቅ ያመረተበት በኤርትራ በኩልም ተገዝቶ የመጣበት አለ። የዚህ ዓላማው ተገዝቶ ከመጣ በኋላ ወደ አክሱም የተራገፈበት በስፋት ሌሎችም ደግሞ በቀጣይ ወደ አላማጣ ይጎጓዛል። ወደ አላማጣ የሚጎጓዝ ይሆናል ነው። ወደዚያ ያመጣለ ይሄ በሁለት ዓላማ ነው። ዓላማ አንድ የራሳቸውን ታጣቂዎች የመከላከያ ልብስ አልብሰው ጭፍጨፋ በመፈጸም ድጋሜ ጆኖሳይድ ተፈጸመብን የሚል ዘመቻ ለመክፈት ነው። ሁለተኛው ደግሞ በገፍ አንድ ሺ ሁለት ሺህ የሚሆን ይህንን የሰራዊቱን ልብስ አልብሰው ድጋሜ ማረክን የሚል የስነልቦና ጦርነት የመክፈት አካል ነው። ከዛም ባለፈ የሰራዊቱን ልብስ የሚመስል ከፍተኛ የሆነ ቁጥር ያለው ልብስ ለነ ምሬ ወዳጆ እንዲላክ ወደ ቆቦ ለመላክ የተዘጋጀ እንዳለ ነው መረጃዎች እየወጣሉ። ሌሎችንም እየተከታተልኩ ወደ እናንተ አደርሳቸዋለሁ። ሌላው እንግዲህ ምናልባት በሶማሌላንድና በታይዋን መካከል ከፍተኛ የሆነ ትብብር እንዳለ የምታውቁት ነው። ሶማሌላንድም ራስ ገዝ ነች፣ ሶማሊያ የኔነች የምትለው የሶማሊያ ፌዴራል መንግስት። ታይዋንም ራስ ገዝነች ው ያው ከጃፓን ጋር ተያይዞ ጃፓን ታይዋን ከፍተኛው ንግድነት በፈጠሩ ተከትሎ ቻይና እና ጃፓን የተካረሩበት ሁኔታ እንዳለ ሆኖ ማለት ነው። ይህ በዚህ እንዳለ እንግዲህ የሶማሌላንድ ወደ ስምንት መቶ ሀምሳ ኪሎ ሜትር የሚሆን ጠረፍ አላቸው። ምንድን ነው ከኢንዲያን ኦሽን እስከ ከገልፎ ፋደን እስከ ኢንዲያን ኦሽን የሚደርስ ማለት ነው። ለዚህ 850 ኪሎ ሜትር በላይ ለሚደርሰው የ የባህር የማሪታይም ሴኪሪቲ የሚውል ፈጣን ቦቶችን ትጥቆችን እንዲሁም ስልጠና ታይዋን እያቀረበች ያለችበት ሁኔታ አለ። ይህንን ኢንስፔክት የሚያደርግ ትብብራቸውን የበለጠ ለማላቅ የበለጠ ለማሳደግ የሚያስችል ከፍተኛ የሆነ ተወካይ ወደ ሀርጌሳ የመጣበት ሁኔታ አለ። ይህም እያለ እንግዲህ ባሽ አውማር የሚባሉ የቀድሞ የሶማሌላንድ በኬንያና በዩናይትድ አረብ ኤሚሬት ተወካይ የነበሩ ወይም ደስ አምባሳደር ብለን ልንወስዳቸው እንችላለን። እሳቸው በአልሸባብ እና በሶማሊያ መካከል ኳታር፣ ዶሃ ላይ ድርድር እየተካሄደ ነው። አንደኛ አልሸባብ እንግዲህ ድርድሩ ላይ የቀረበ አንደኛ ከአልቃይዳ ጋር ያለኝን ግንኙነት ሙሉ ለሙሉ አቁሜያለሁ የሚል በአደባባይ እንዲገልጽ፣ ሁለተኛ የሱማሊያን ቴሪቶሪያል ኢንቴግሪቲ ን ሶቨርኒቲ ተቀብያለሁኝ ብሎ እንዲያውጅ ከዚህ አሸባሪ ተብሎ ከተፈረጀው አካል ጋራ ድርድር እየተካሄደ ነው ኳታር ድኋ ላይ ሌላው ሶስተኛው ድርድር ይላሉ ባሺ ኦማር የቀድሞ በኬንያ በዩናይትድ አረብ ኤሚሬት የሶማሌላንድ አምባሳደር የነበሩት ሌላው እየተደራደሩ ያሉት ሁለቱም በጋራ ሁነው እኛን ለመውጋት ሶማሌላንድን ለመውጋት የሶማሌላንድን የማሪታይም ምንድነው ኮስታል ላይኖችን ለማወቅ ሶማሊላንድ ውስጥ ግጭት ለመፍጠር እና ዲስተብላይዝ ለማድረግ አጠቃላይ ሶማሊላንድን ለመረበሽ ስምምነት እያደረጉ ነው የሚል ጽሁፍ አውጥተዋል። ባሽ ኦማር ትዊተር ገጻቸውን ፕሊስ ቸክ አድርጉ። ቢኤኤስኤችኢ ኦኤምኤአ ባሽ ኦማር ይህንን ይላሉ። እዛም ብቻም ሳይሆን ኬንያ በቅርቡ ሀርጌሳ ላይ ቆንስላ እንደምትከፍት ማረጋገጫ አግኝቻለሁ በሚል ያቀረቡት አለ። እንግዲህ ሶማሌላንድ አፍሪኮም ከአሜሪካ ጋር ከዩናይትድ አረብ ኤሚሬት ከእስራኤል ጋራ የጠበቀ ግንኙነት የመሰረተችበት ሁኔታ አለ። የአፍሪኮም አዛዥ በቅርቡ ከሳውዲ አረቢያ ወደ ኢትዮጵያ ከኢትዮጵያ ወደ ሀርጌሳ ሂደው፣ በርበራን ያለውን ጎብኝተው፣ አንዳንድ አመላካቾችም ሚሊተሪ ቤዝ፣ ናቫል ቤዝ ሊደራጅ እንደሚችል መረጃዎች እየወጡ ነው ያሉት። ከዚህም በፊት ከትናንት በስቲያ በባይደን ዘመን አስር ስትራይክ ኤር ስትራይክ ብቻ ነበረ አሜሪካ አፍሪኮም የፈጸመው የአሜሪካ መንግስት በአልሸባብ ላይ በአልቃይዳ ላይ አልቃይዳ ሊንክ ዳይሳይስ እና በአይሳይስ ላይ ወይራስ አሁን ግን ትራምፕ ከመጣ በኋላ አንድ መቶ ጥቃት ነው የተፈጸመው። ዊች ሚንስ ሴኪሪቲ ኮስቱ እያደገ ነው። ይህን ሴኪሪቲ ኮስት ሸር የሚያደርግ በቀጣይ በዘላጭነት የሚሰራ ደግሞ ኢትዮጵያ ወደ ቀይ ባህር እንድትገባ እንድትመለስ ይፈለጋል። የፈረንሳይ ሶሪ የፈረንሳይ የምድር ጦር አዛዥን ጀነራል ፒየር ሽልን እሱ ኢትዮጵያ የዓለም አቀፍ የንግድ መስመር አካል መሆን አለባት የሚለውን እሱን እንደመነሻ አድርገን የወሰድ ነው ማለት ነው። ሌላው እንግዲህ እስራኤል፣ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከ2019 ጀምሮ ኦልሞስት ለባለፉት ስድስት ዓመት ክሶች የሙስና የእምነት ማጉደል እና የማጭበርበር የሚሉ ክሶች ተመስርቶባቸው ሲመላለሱ የቆዩት ማለት ነው ወደ ፍርድ ቤት በሳምንት ሶስት ቀን ገደማ አካባቢ ይመላለሳሉ። ይሄ በሳምንት ሶስት ቀን መመላለሴ በጣም ጫና ባለበት የእስራኤል አጠቃላይ መንግስታዊ አስተዳደር እንዲሁም ጦርነት ከመምራት ጋራ ከፍተኛ የሆነ በርደን ስለፈጠረብኝ ይቅርታ ይደረግልኝ የሚል ለሀገሪቱ ፕሬዚዳንት ኢዛክ ሄርዞጋ አስገብተዋል። በተመሳሳይ እንግዲህ ዶናልድ ትራምፕን የምታስታውሱ ነው የምታስታውሱ ነው እስራኤል በተገኘበት ወቅት ኬኔሴቱ ላይ ወይም ፓርላማ የምንለው ላይ ተገኝቶ ለምን ይቅርታ አታደርጉለትም ለቤንጃሚን ኔታናሁ የሚል ነበር። ደብዳቤም ጽፎ ነበር። የምታስታውሱ ነው በጋራ ሁነን አሜሪካና እስራኤል በጋራ ሆነን የእስራኤልን ጠላቶች ሐማስን የከበቧትን ራሱ የሶሪያውን የየመን ሀውቴዎችን በሙሉ በታትነን ትልቅ ስራ ሰርተናል። ይህን ስራ ለሰራው ቤንያሚን ኔተንያሁ ቤንጃሚን ኔተንያሁ ይቅርታ ይደረግለት የሚል ጽሑፍ ጽፎ ነበር። እንግዲህ ምንድን ነው ይቅርታ ወይም ፐርደን የሚባለው የሚሰጠው፣ አንደኛ ፍርድ መሰጠት አለበት የሚል ህግ አላቸው። ፍርዱ ከተሰጠ በኋላ ያ ፍርድ ተላልፎ ይቅርታ ሊሰጥ ይችላል። በትራያል ላይ በክስ ላይ ባለበት ሁኔታ ግን ፍርድ ምንድነ ይቅርታ መስጠት ትክክል አይደለም የሚላለ። ተቃዋሚዎች ደግሞ በበኩላቸው ጥፋት ማጥፋቱን ቤንጃሚን ኔታንያሁ ጥፋት ማጥፋቱን ካመና እና ከፖለቲካ ሙሉ ለሙሉ ጡረታ የሚወጣ መሆኑን ማስተማመኛ ካልሰጠ ይቅርታ ልናረግለት አንችልም የሚል ጉዳይ አለ። ኢዛክ ሄርዞክ ደግሞ የህብረተሰቡን አስተያየት የህግ ባለሙያዎችንም ከግምት ውስጥ አስገብተን ምላሽ እንሰጣለን የሚል ከፕሬዚደንት ጽህፈት ቤት ይወጥዋለ። እሱንም መረጃ ተከታትለን ወደ እናንተ የምናደርስ ይሆናል። ምናልባት የሱድን ኤርትራ የኢሳያስ አፈወርቂ የሱዳን ጉዞ የኢትዮጵያ አየር መንገድ ወደ 3.2 ቢሊየን ነው ነው ወደ አራት ቢሊየን ገደማ በሞሮኮ ራባት ላይ ሴኪር ማድረጉ የተገለጸበት እነዚህን መረጃዎች እና ሌሎችንም ወቅታዊ መረጃዎች ዕለታዊ መረጃዎችን ጨምሬ ምሽት በጋ ትለታዊ ወደ እናንተ ደርሳለሁ። ኢትዮጵያ በክብር ለዘላለም ትኑር። ታንኪ ዩ፣ በድጋሚ ከሻዶ እንድንወጣ በጣም ተደራሽነታችን እንዲያድግ ላይክ፣ ሼር፣ ሰብስክራይብ ማድረግ አስተያየታቸውን ማካፈል ጋት ሚዲያን በሱፐርታንክስ መደገፍ እንዲሁም የጋት ሚዲያ ሜምበር መሆን እንዳትዘነጉ። ታንክ